ሰላም በያላችሁበት የምቹ ሚዲያ ተከታታዮቻችን እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እንሆ መቆጣጠሪያቸውን ከኢትዮጵያ ውጭ አድርገው የሚሰሩ የሜትር ታክሲ ድርጅቶች መኖራቸው ተገልጿል። ሙሉን የምታደምጡት ይሆናል። በሌላ መረጃ በደቡብ አፍሪካ በአስገድዶ መድፈር የተከሰሰው ናይጄሪያዊ ፓስተር ከስምንት ዓመት እስር በኋላ ነጻ ሆኗል ተብሏል። ሌላኛው መረጃችን ነው። የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን የሚያደምጣሉ። አብሮነታችሁ አይለየን። መቆጣጠሪያቸውን ከኢትዮጵያ ውጭ አድርገው የሚሰሩ የሜትር ታክሲ ድርጅቶች መኖራቸው ተገለጸ። በኢትዮጵያ ተሰማርተው ከሚሰሩ የሜትር ታክሲ ድርጅቶች ውስጥ የትራንስፖርት መቆጣጠሪያቸውን ከሀገር ውጭ በማድረግ የሚሰሩ መኖራቸውን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከተማ አስተዳደሩ የትራንስፖርት ዘርፉ ላይ በርካታ ስራዎችን እየሰራ እንደሚገኝ የገለጹት የቢሮው ምክትል ኃላፊ ዳኛው ሽፈራው እንደ አጠቃላይ ከሜትር ታክሲ ጋር ተያይዞ ያለውን ችግር ግን ፈትቷል ብሎ መውሰድ እንደማይቻልም ነው የተናገሩት። የትራንስፖርት ቢሮ ባደረገው ግምገማ መሰረት አንዳንድ የሜትር ታክሲ ድርጅቶች ለመንግስት ባለመታዘዝ ወጣ ያለ ባህሪ የሚያሳዩና መቆጣጠሪያቸውንም ነው ከኢትዮጵያ ውጭ በማድረግ የሚሰሩ መኖራቸውን መረጋገጡንም ነው የገለጹት። በመሆኑም ከሜትር ታክሲዎች ጋር ያሉ ችግሮችን በአሰራር ደረጃ ለመፍታት የሚያስችል መመሪያ እንደ አዲስ እየጸደቀ እንደሚገኝም ነው ያስታወቁት። በግለሰብ ደረጃ ባለሀብቶች ወይም ድርጅቶች በአጠቃላይ ሁሉም ትራንስፖርት ላይ የሚሰማሩ ባለድርሻ አካላት በሙሉ ሕግን ብቻ ጠብቀውና ተሳፋሪውን አደጋ ላይ ሊጥል በማይችል መልኩ መስራት እንደሚገባቸው የገለጹት ምክትል ኃላፊው፣ መመሪያዎችን በማዘጋጀት በአጭር ጊዜ ውስጥ የማስተካከያ ስራ እንደሚሰራም ነው የተናገሩት። በሌላ በኩል የኤሌክትሪክ ተሽከርካሪ በከተማ ውስጥ እየተስፋፋ እንደሚገኝ በመግለጽም ከዚህ በኋላ በመንግስትም ሆነ በግል ወደ ሀገር ውስጥ የሚገቡ ተሽከርካሪዎች የኤሌክትሪክ ብቻ እንደሚሆኑም ጠቁመዋል። በደቡብ አፍሪካ በአስገድዶ መድፈር የተከሰሰው ናይጄሪያዊ ፓስተር ከስምንት ዓመት እስር በኋላ ነጻ ተብሏል። ፓስተር ቲሞቲ ኦሞቶሶ ስለተሰጠው ፍርድ እግዚአብሔርን እንደሚያመሰግን ለመገናኛ ብዙሃንም ተናግሯል። ናይጄሪያዊው ፓስተር በአስገድዶ መድፈር ወንጀል ስምንት ዓመታትን በደቡብ አፍሪካ እስር ቤት ካሳለፈ በኋላ ከቀረቡበት ክሶች ሁሉ ነጻ መሆኑን ነው የተገለጸው። ሰላሳ ሁለት ክሶች ቀርበውበት የነበረው ፓስተር ቲሞቲ በወነጀለባቸው ድርጊቶች ነጻ መሆኑንም ለአመታት ሲከራከርም ቆይቷል። በደቡብ አፍሪካ በአስገድዶ መድፈር ወንጀል ተከሶ የችሎቱ ሂደት በቀጥታ የተላለፈ የመጀመሪያው ግለሰብ ሲሆን በርካታ ሰዎች ጉዳዩን በቅርበትም ሲከታተሉ መሆኑም ነው የተሰማው። እንደ ኢሮፒያን አቆጣጠር በ2018 አንዲት ሴት ፍርድ ቤት ቀርባ ማስተር ኦሞቶሶ በፖርት ኤልዛቤት ከተማ በሚመራው የቤተ ክርስቲያን በ14 ዓመቷ መደፈሯንም ተናግራለች ሮብለት ፍርድ ቤቱ ብይኑን ሲሰጥ ችሎቱን የሚመሩት ዳኛ ፓስተር ቲሞቲ ኦሞ ቶሶ ጥፋተኛ አይደለም ሲሉ ውሳኔውን ያነበበ ሲሆንም አቃቢ ህግ ጉዳዩን በተሳሳተ መንገድ መያዙንም ነው የገለጸው። የደቡብ አፍሪካ ብሔራዊ አቃቢ ህግ ባለስልጣን በተከሳሹ ጉዳይ ላይ ተመሳሳይ ድምዳሜ ላይ መድረሱ የተገለጠ ሲሆን በጉዳዩ ላይ የቀድሞ አቃቢያት ህጎች አግባብ ያልሆኑ ድርጊት ፈጽሟል። ከሳሾቹ በመንግስት በኩል በቂ ምርመራ አልተደረገባቸውም ነው ያለው። በቀጣይ ያሉት የህግ አማራጮች እንደሚያጤን ያስታወቀው ብሔራዊው የአቃቢ ህግ ባለስልጣን ፓስተሩ በተከሰሰባቸው ጉዳዮች ላይ ብዛት ያላቸው አቤቲታዎችን ማቅረቡ የፍርድ ሂደቱ ለስምንት ዓመታት እንዲጓተት ምክንያት የሆነ አንድ ጉዳይ መሆኑንም ነው ያስረዳው ፓስተር ኦሞቶሶ ለስልጣናቸው ፍርድ እግዚአብሔርን እንደሚያመሰግኑ ለመገናኛ ብዙኃንም ተናግረዋል። ከፓስተሩ ጋር አብረውት የተከሰሱት ሉሳንዳ ሱላኒ ና ዚኪስዋ ሲቶሞ ከቀረበባቸው ክስ ሁሉ ነጻ መሆናቸውን የተገለጸው ኦሞቶሶ እንደ ኢሮፒያን አቆጣጠር በ2017 በቁጥጥር ስር የዋለው ደቡብ አፍሪካን ለቆ ሊወጣ ሲልም ነበር። የፓስተር ኦሞቶሶ የፍርድ ሂደት ጾታዊ ጥቃት በተንሰራፋበት ደቡብ አፍሪካ በቀጥታ ስርጭት የተላለፈ የመጀመሪያው የአስገድዶ መድፈር ክስ መሆኑም ታውቋል። ችሎቶቹ ከፍተኛ ትኩረት የሳቡ ሲሆን በመገናኛ ብዙኃን በቀጥታ ማስተላለፍና የቴሌቪዥን ካሜራዎችን በፍርድ ቤቶች ውስጥ ማኖር የተጎጂዎችን መብት ለመጠበቅና ገለልተኝነት እንዲሁም ፍትሕ ለማግኘት ምን ያህል ይጠቅማል የሚሉ ጥያቄዎች አስነስቷል የተባለው የሮቡን ውሳኔ ተከትሎ ፓስተር ኦሞቶሶ ወደ ናይጄሪያ እንደሚባረሩ የደቡብ አፍሪካው መገናኛ ብዙኃንም ኒውዝ 24ም ዘግቦታል። እስራኤል ወደ ጋዛ ማንኛውም እርዳታ እንዳይገባ ካገደች አንድ ወር ያለፈ ሲሆን በተባበሩት መንግስታት የሚደገፉ ዳቦ ቤቶች በሙሉ መዘጋታቸው ተገልጿል። በጋዛ የሚገኙ ገበያዎችም ቢሆን አትክልቶች አይገኙባቸውም። ሆስፒታሎች ለታካሚዎች የህመም ማስታገሻዎችና ጸረ ተህዋሲያንን መድኃኒትም በፈረቃ እየሰጡ መሆኑም ነው የተነገረው። እስራኤል ከሐማስ ጋር ለ18 ወራት ያካሄደችው ባለው ጦርነት ውስጥ የተጣለ ረዥም እገዳም ነው የተባለው። በዚህ ሳምንት በተከበረው የኢድ አልፈጥር በዓል ላይ ብዙ ጋዛውያን እርቦናል ሲሉም ተሰምተዋል። ከቤቴ ላሂያ የተፈናቀለው ኡሙ አሊ አማድ በጋዛ ከተማ ምግብ እየፈለገች መሆኑን ለቢቢሲ ገልጻ፣ ይህ ለእኛ ከመቼውም ጊዜ ይበልጥ የከፋ ኢድ ነበርም ነው ያለችው። መብላትም ሆነ መጠጣት አልቻልንም፣ መዝናናት አልቻልንም፣ ደክሞናልም ስትል ተሰምታለች። ከእንግዲህ እንደ ቲማቲም፣ ስኳር ወይም ደግሞ ዘይት ያሉ ነገሮች ማግኘት አንችልም፣ አይገኙምም። በቀን አንድ ምግብ የማገኘው በመከራ ነው። አሁን የምግብ ድጋፍ የሚያደርጉ ድርጅቶች የሉም ስትል አክላለች። ሀማድ አንድ የልጅ ልጅ ብቻ ነው ያለኝ፣ የተወለደው በጦርነቱ ወቅት ነው። እድሜው ሶስት ወር ቢሆነውም ወተትም ሆነ ዳይፐር ልናገኝለት አልቻልንም ስትልም ተናግራለች። እስራኤል ሀማስ በጥር ወር የተደረሰውን የተኩስ አቁም ስምምነት የመጀመሪያ ምዕራፍ ለማራዘምና ተጨማሪ ታጋቾችን ለመልቀቅ ፈቃደኛ ባለመሆኗ እንደ ኢሮፓውያን አቆጣጠር ከመጋቢት ሁለት ጀምሮ ወደ ጋዛ በሚገቡ ሸቀጦች ላይም እገዳ መጣሏንም ተናግራለች። ሐማስ በበኩሉ የሁለተኛ ምዕራፍ ድርድር ከዚህ በፊት ስምምነት በተደረሰበት መንገድ እንዲሁም በማለት በህይወት ያሉ ታጋቾች ለመልቀቅ የእስራኤል ጦር ከጋዛ ጠቅልሎ እንዲወጣም ጠይቋል። እንደ ኢሮፕያን አቆጣጠር ጥር 19 በተጀመረው የተኩስ አቁም ስምምነት 33 እስራኤላውያን ታጋቾች እና 1900 የሚጠጉ የፍልስጤም እስረኞች ተለቀዋልም ነው የተባለው። በተጨማሪም ወደ ጋዛ ከፍተኛ የሆነ የሰብአዊ እርዳታ መግባትም ችሎ ነበር። የእርዳታ ድርጅቶች እስራኤል በጋዛ ምግብ፣ መድኃኒቶች፣ የንጽህና ምርቶችና ነዳጆችን ጨምሮ አስፈላጊ ሸቀጦችን እንዲገቡ እንድትፈቅድና ዓለም አቀፍ የሰብአዊ ሕግ ግዴታዎችን እንድታከብር ሀያላን ሀገራት ግፊት እንዲያደርጉም እየጠየቁ ነው። አክሽን ኤይድ የተባለው መንግስታዊ ያልሆነ ድርጅት ለአንድ ወር ያህል ምንም አይነት እርዳታ ወደ ጋዛ እንዳይገባ መከልከሉን አሳዛኝ ሲል ገልጾ አዲስ የረሃብና የጥማት አዙሪት እያንዣበበ መሆኑንም ነው የገለጸው። ማክሰኞ እለት የተባበሩት መንግስታት ድርጅት እስራኤል በጋዛ ሁለት ሚሊዮን ለሚጠጉ ነዋሪዎች ለረዥም ጊዜ የሚበቃ በቂ ምግብ እንዳለ የተናገረችውን በመጥቀስ አስቂኝ ሲል አጣጥሎታል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ አቅርቦታችንን እያሟጠጥን ነውም ብለዋል። በተላላፊዎቻችን የሚቆጣጠረው የእስራኤል ወታደራዊ አካል ኮጋት በቅርቡ በተካሄደው የተኩስ አቁም ስምምነት ወቅት ወደ 450 ሺህ ቶን የሚጠጋ እርዳታን የጫኑ 25200 የሚጠጉ የጭነት መኪኖች ወደ ጋዛ ገብተዋልም ነው ያለው። የእስራኤል ባለስልጣናት ሐማስ የእርዳታ እህል አቅርቦቶችን ለራሱ ያከማቻል ሲሉም ነው የከሰሱት። ሆኖም ዱቻሪች የተባሉት መንግስታት በሚያከፋፍላቸው እርዳታዎች ሁሉ በጣም ጥሩ የሆነ የቁጥጥር ሰንሰለት እንዳለውም ተናግረዋል። በጋዛ ነዋሪ የሆኑት አቡ አላ ጃፋር ዳቦ መጋገሪያውን መዝጋት ከፍተኛ ስህተት ነው፣ ምክንያቱም ለእኛ በጣም አስፈላጊው ምግብ እርሱ ነው በማለትም ተስፋ በመቁረጥም ተናግረዋል። ያለ ዳቦ ሰዎች ማን ማድረግ እንዳለባቸው አያውቁም። ከዚህ በፊት ካየነው በጣም የከፋ ረሀብም ይኖራልም ብለዋል። ራሳቸውንና ሌሎች የሰርጡ ነዋሪዎችም ለቢቢሲ እንደተናገሩት የአንድ 25 ኪሎ ግራም ዱቄት ዋጋ በአስር እጥፍም ጨምሯል ነው ያሉት። እስራኤል ለብዙ ወራት የንግድ ዕቃዎችን ሃማስን ይጠቅማሉ በሚል ወደ ጋዛ እንዳይገቡም ከልክላለች። በጦርነቱ ምክንያት የአካባቢው የምግብ ምርት ሙሉ በሙሉ በሚባልም ደረጃ ቆሟል። በዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የሚደገፉ ብዙ መመገቢያ ጣቢያዎች በቅርቡ ስራቸውንም ያቆሙ ቢሆንም የዓለም ምግብ ድርጅት ግን ቢበዛ ለሁለት ሳምንት ምግብ ማከፋፈሉን እንደሚቀጥልም ይጠበቃል ተብሏል። ይህ በእንዲህ እንዳለ በጋዛ የሚንቀሳቀሰው የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ዩኤንአርደብልዩኤ ያለውን የምግብ ክምችት ለማጠናቀቅ ጥቂት ቀናት ብቻ እንደቀረው ማስታውቋል። እስራኤል በጋዛ የምታደርገውን የአየር ድብደባ እንደ ኢሮፕያን አቆጣጠር ከማርች 18ም ጀምሮ ድጋሚ ቀጥላለች ነው የተባለው። በአየርና የምድር በሚፈጸመው ጥቃት በመቶዎች የሚቆጠሩ ነዋሪዎች ተጎድተው ወደ ሆስፒታልም መጥተዋል። የተባበሩት መንግስታት የዓለም ጤና ድርጅት ለ18 ወራት በዘለቀው ጦርነት በአሰቃቂ ሁኔታ ከተጎዱት ሆስፒታሎች ውስጥ ከግማሽ በላይ የሚሆኑት አሁን ሙሉ በሙሉ ሞልተዋልም ነው ያለው። አክሎም የተሰባበሩትን አጥንቶች ለማጠገን የሚረዱ መሳሪያዎች ማለቃቸውን ገልጾ ለቆሰሉ ታካሚዎች ማደንዘጃ፣ አንቲባዮቲክ እና ፈሳሾችም እያለቁ መሆናቸውን አስታውቋል። የዓለም ጤና ድርጅት አክሎም ለነፍሰ ጡር እናቶች አስፈላጊ የሆኑ ቁሳቁሶች በቅርብ ጊዜ ውስጥ እንደሚያልቁም ነው ያስጠነቀቀው። እስራኤል በጋዛ አዲስ ወታደራዊ ጥቃት ከጀመረችበት ጊዜ አንስቶ እስካሁን ቢያንስ 1 ሺ 66 ፍልስጤማውያን መገደላቸውም ነው የተገለጸው በጥቃቱ ከተገደሉት መካከል አንድ ሶስተኛው የሚሆኑት ደግሞ ህጻናት ናቸው ሲልም በሀማስ የሚመራ የጤና ጥበቃ ሚኒስቴር አስታውቋል። የዓለም ጤና ድርጅት ተላላፊ በሽታዎችን ለመመርመር የሚረዱ ተቋማት በግዛቲቱ መዘጋታቸውንም ጠቅሶ ከፍተኛ የህብረተሰብ ጤና ስጋቶች እንደሚኖሩም ነው ያስታወቀው። የዓለም አቀፍ ድንበር የለሽ የህክምና ባለሙያዎች ማህበር እስራኤል ፍልስጤማውያን በጅምላ እየቀጣች ነው በማለትም እርምጃዋን እንድታቆምም ጠይቋል። የህክምና ባለሙያዎች አንዳንድ ታካሚዎች የህክምና ማስታገሻ ሳይሰጣቸው እየታከሙ እንደሆነም ገልጸዋል። በተጨማሪም የሚጥል በሽታ ያለባቸው ወይም የስኳር ህሙማን የሚያስቸግራቸው መድኃኒት በፈረቃ ለመከፋፈልም መገደዳቸውንም ነው የተናገሩት። እንደ አውሮፓውያን አቆጣጠር ጥቅምት ሰባት 2ሺ 2023 ሐማስ እስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 ሰዎች ከገደለና 251 አግቶ ከወሰደ በኋላም በጋዛ ጦርነትም ተቀስቅሷል። ከዚያን ጊዜ ጀምሮ ከ50 ሺህ በላይ ፍልስጤማውያን መገደላቸውን የፍልስጤም የጤና ባለስልጣናትም ተናግረዋል። የመካከለኛው ምስራቅ ሀገራት አሸማጋዮች የተኩስ አቁሙን ለማስቀጠል ጥረት እያደረጉም ነው። ሀማስ ቅዳሜ እለት ከግብፅ የቀረበለትን አዲስ የተኩስ አቁም ሀሳብ መቀበሉን ሲገልጽ፣ እስራኤል በበኩሏ ከአሜሪካ ጋር በመመካከር አዲስ ምክረ ሀሳብም አቅርባለች ነው የተባለው። ዶናልድ ትራምፕ በሀገራት ላይ የጣሉት አዲሱ ታሪፍና የዓለም መሪዎች ምላሽ ምን ይመስላል? የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ን አሜሪካ የጣለችው ታሪፍ ከፍተኛ ጫና እንደሚኖረው አስጠንቅቀዋል። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቁ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላን ፎንደርሌን ተናግረዋል። ቻይና የዶናልድ ትራምፕን እርምጃ በመቃወም ተገቢውን ምላሽም ለመስጠት ቆርጣ መሆኗንም ገልጸዋል። ይህ የቻይና የማስጠንቀቂያ ምላሽ የተሰማው የአሜሪካው ፕሬዚዳንት ከመጋቢት 27 2017 ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የአስር በመቶ ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓ.ም ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍም ተጥሎባቸዋል። ዶናልድ ትራምፕ እርምጃዎቹ ፍትሃዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑንም ተናግረዋል። አክለውን በውሳኔዎቻቸው በጣም ቸር ለመሆን መሞከራቸውንም ነው ያብራሩት። ሮብለት ትራምፕ ታሪፉ የአሜሪካን ማምረቻዎች ለማሳደግ እንደሚውሉም ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋታልም ሲሉም ተደምጠዋል። ሐሙስ ማለዳ ላይ መግለጫ የሰጡት ቮንደርሌይን አዲሱ ሀገራት ላይ የተጣለው ግብር በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣም ነው የገለጹት የአውሮፓ ኮሚሽን ኃላፊ አውሮፓ የተቀናጀ አካሄድ እንደምትከተል ቃል ገብተው ህብረቱ እያደረገ ያለው ድርድር ካልተሳካ የአጸፋ እርምጃዎችን ለመውሰድም እየተዘጋጁ መሆኑንም ያስጠነቀቁት ከመካከለኛው አንዳች ላይ እርምጃ ከተወሰደ ሁላችንም ላይ እንደተወሰደ እንቆጥረዋለንም ብለዋል። የትራምፕ አጋር የሆኑት ኢጣሊያዊቷ ፖለቲከኛ ጆርጂያ ሜሎኒ ውሳኔው ስህተት ነው ካሉ በኋላ ከአሜሪካ ጋር የንግድ ጦርነት ላለመጀመርም እንደሚሰሩም ነው ያስታወቁት። የስፔኑ ፔድሮ ሳንቼዝ በበኩላቸው ሀገራቸው ለሁሉም ክፍት የሆነ አለም መፍጠር ቁርጠኝነቷን ትቀጥላለች ሲሉ የአየርላንዱ ፖለቲከኛ ታኦይዝ ሚሸል ማርቲን ደግሞ የትራምፕ ውሳኔ ማንንም የማያተርፍ ነው ሲሉም ተደምጠዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሐሙስ ዕለት በአዲሱ ታክስ ከተጎዱ የንግድ ዘርፍ ተወካዮች ጋር በቤተ መንግስታቸው እንደሚገናኙም ጽህፈት ቤታቸው አስታውቋል። ከአውሮፓ ሕብረት ውጪ በአሜሪካ ፕሬዚዳንት የለየላቸው አጥፊዎች ተብለው ከተፈረጁት ሀገራት መካከል አንዷ የሆነችው ቻይና አሁን ባለው ሀያ በመቶ ቀረጥ ላይ ሰላሳ አራት በመቶ ተጨማሪ ታሪፍም ተጥሎባታል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስላደረጋችሁ ልባዊ ምስጋናችንን እየቸርን ለዛሬ የተሰሙት የወደድ ነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።